ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው ጊዜ ዕብራውያን ምዕራፍ 12 ከቁጥር 1 እስከ 17 ያለውን በመጽሐፍ ቅዱስ የጥናት ጊዜያችን ከወንድሞችና ከእህቶች ጋር የተከፋፈልነውን አብረን ተካፍለን ነበር። ዛሬ ደግሞ ከቁጥር 18 ጀምሮ ያለውን አብረን እናያለን። ክብር ሁሉ ለእግዚአብሔር ይሁን። ቁጥር 18 እንደዚህ ይላል። ዕብራውያን ምዕራፍ 12 ቁጥር 18 ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ነፋስም ወደ መለከት ድምፅም ወደ ቃሎችም ነገር አልደረሳችሁምና፣ ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም፣ በደስታም ወደ ተሰበሰቡት ወደ አእላፋት መላእክት፣ በሰማያትም ወደ ተጻፈ ወደ በኵራት ማኅበር፣ የሁሉም ዳኛ ወደሚሆን ወደ እግዚአብሔር፣ ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ፣ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸውም ቢባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያም ጊዜ ድምፁን ምድርን አናወጠ። በዚያም ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥን መንግሥት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ በዚህ ስፍራ ላይ የዕብራውያን ጸሐፊ ብሉይንና አዲስን እያነጻጸረ ያሳየናል። በተለይ እግዚአብሔር በሲና ተራራ ላይ ለሙሴ በተገለጠ ለህዝቡ በተገለጠ ጊዜ ወደ ህዝቡ በመጣ ጊዜ ያ ሁኔታ በጣም የሚያስፈራ፣ በጣም የሚያስደነግጥ፣ በጣም የሚያስጨንቅ ሁኔታ እንደነበረ ከዚህ ክፍል ልንረዳ እንችላለን። ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ንፋስም፣ ወደ መለከት ድምጽም፣ ወደ ቃሎችም ነገር አልደረሳችሁም። እነዛ ሰዎች በብሉይ ኪዳን ጊዜ ጌታ በዛ ስፍራ ላይ እግዚአብሔር አሥርቱን ትእዛዛት ለሙሴ ሊሰጠው በመጣ ጊዜ በሚያስፈራ ሁኔታ ነበር እየተገለጠው። በሚያስጨንቅ ሁኔታ ነበር የተገለጠው። ህግ፣ ፍርድን ይዞ ነው የመጣው። ህግን መተላለፍ ያስቀጣል። ህግ ኃጢአትን፣ ጥፋትን መተላለፍን ቁልጭ አድርገው ያሳያል። ህግ ማንም ሊፈጽመው አልቻለም። ህግ ክስን ነው የሚያመጣው። ይህንን አድርግ፣ ያንን አታድርግ፣ ይህንን ስራ ያንን አትስራ። እውነተኛ የሆነውን ትክክል የሆነውን ነገር ሁሉ ያሳያል። ነገር ግን ህግ ሊፈጽም አልተቻለም። ህግን ሊፈጽሙ የቻሉ እግዚአብሔርን ሙሉ በሙሉ ያስደሰቱ ሰዎች እንደሌሉ በተለይ ህግን በተመለከተ የእግዚአብሔር ቃል ይነግረናል። ጻድቅ የለም አንድ ስንኳ አስተዋይም የለም ይላል። ሁሉ ተሳስተዋል በአንድነትም የማይጠቅሙ ሆኗል ይላል። ሮሜ ምዕራፍ ሶስት ላይ ስንመለከት ጻድቅ የለም አንድ ስንኳ፣ ህጉን የፈጸመ አንዳችም የለ ከህግ መካከል የሰው ልጅ ዘጠኙን ፈጽሞ አንዱን ባይፈጽም በአንዱ ምክንያት ሁሉንም ነገር እንዳልሰራ ህግ እንደተላለፈ ይቆጠራል። እዚህ ፐርፌክት በሆነ ፍጹም በሆነ ሁኔታ ህግን የፈጸመና የጠበቀ እንደሌለ ነው በመጽሐፍ ቅዱስ ውስጥ የምንመለከተው። ህግ ድካምን፣ መተላለፍን እንደ መስታወት ያሳያል። ያለውን ጉድፍና ያለውን ቆሻሻ ሁሉ ቁልጭ አድርጎ ያሳያል። ነገር ግን ደካማውን ሰው ደግፈው ሊያቆም አይችልም። ደካማውን ሰው ሊረዳ አይችልም። ደካማውን ሰው ሊያበረታታ አይችልም። ያለውን ትክክለኛውን ነገር የሚጠበቀውን ነገር ያሳያል። እና እነዚህ ሰዎች በብሉይ ኪዳን የነበሩ ሰዎች በሕግ ውስጥ ነው ያለፉት። ሊዳሰስ ወደሚችል በተሰጠ ጊዜ ያ ሕግ ድራማቲክ በሆነ ሁኔታ ነው የተገለጠው። እግዚአብሔር በሚያስገርምና በሚያስፈራ በሚያንቀጠቅጥ ዐይነት ሁኔታ ነው ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ንፋስም ይላል። እነዚህ ነገሮች ሁሉ በዛን ሰዓት የተገለጡ ናቸው። ወደ መለከት ድምፅም ልብን ድው ድው የሚያደርግ የሚያሸብርና የሚያስፈራ ወደ ቃሎችም ነገር አልደረሳችሁም ይላል እነዛ ግን በእንደዚህ አይነት ሁኔታ ውስጥ ነው ያለፉት። ያንንም ነገር ያንንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። ሀሴት የሚያደርጉበት ሃሌሉያ የሚሉበት የሚዘሉበትና የሚጨፍሩበት ወይም ደግሞ የሚደሰቱበት ሁኔታ ሳይሆን የሚያሰላስሉበት እና ራሳቸውን የሚመለከቱበት ራሳቸውን ቻሌንጅ የሚያደርጋቸው የሚገዳደራቸው ነገር ፊትለፊታቸው እንደቆመ ሆኖ ነው የተሰማቸው። ሕግ ሊፈጽም የሚችል ማንም የለም፣ ማንም አልነበረም። እነዛ ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ንፋስም፣ ወደ መለከት ድምጽም፣ ወደ ቃሎችም ደረሱ። ከዚህ በላይ ሌላ ነገር አንፈልግም። ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ፣ አንፈልግም ሙሴን እንኳ ማየት እንዳልቻሉ የእግዚአብሔር ቃል ይናገራል። ሙሴ ፊት ላይ ካለው የእግዚአብሔር ክብር የተነሳ እንስሳ እንኳ ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ልታገሱ አልቻሉምና፣ እስከዛ ደረጃ ድረስ ዛት ሆሊ ማውንቴን፣ እዛ አካባቢ እንስሳ እንኳ እን ተራራ እንዳይነካ ቢነካ ተወግሮ ይሙት የሚል ህግ ነበር። ሙሴ ራሱ ህግን የተቀበለው በትህትናው የተመሰከረለት ታላቅ የእግዚአብሔር ሰው እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ ያየውና የሚታየው እጅግ የሚያስፈራ ነበር። በእንደዚህ አይነት ሁኔታ ነው ህግ ወደ እስራኤል የመጣው። በብሉይ ኪዳን ውስጥ እግዚአብሔር በሲና ተራራ ላይ የተገለጠው፣ የዕብራውያን ጸሐፊ አሁን ደግሞ ሌላ ተራራ ያሳየናል። ይቺም ተራራ የጽዮን ተራራ ናት። እችም ተራራ የተስፋ፣ እችም ተራራ የህይወት፣ እችም ተራራ የጸጋ ተራራ ናት። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ከማ የተነሳ ከጌታችን ከኢየሱስ ክርስቶስ የተነሳ ይህ ድምፅ ከሴና ተራራ ላይ ሳይሆን ታ ከሰማይ የመጣ ድምፅ ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና፣ እርሱን ስሙት። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠ ስም ድነት በክርስቶስ ኢየሱስ ብቻ ነው። ድነት በጸጋ ብቻ ነው። ድነት በእምነት ብቻ ነው። ክብር ሁሉ ለእግዚአብሔር ይሆን። ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ጌታ ሆይ በአንተ ዘንድ ሕይወት አለ አለ ወደ ማን እንሄዳለን እንዳለ ጴጥሮስ በእግዚአብሔር ዘንድ ሕይወት አለ። ከጽዮን ተራራ ሕይወት ይመነጫል። ከጽዮን ተራራ ጸጋው መጥቷል። በክርስቶስ ኢየሱስ እግዚአብሔር ተገልጧል። ወደ ሰማያዊቱም ኢየሩሳሌም ደርሰናል። በደስታም ወደ ተሰበሰቡት ወደ አእላፍ መላእክት፣ እግዚአብሔርን ከሚያከብሩት፣ ከእግዚአብሔር ወገን ከሆኑት፣ ከመጀመሪያ ጀምሮ በጽድቅና በቅድስና እንደ እግዚአብሔር ቃልና ሐሳብ በእግዚአብሔር እርዳታ ወደተሰበሰቡት ወደ ጻድቃን ወደ ሕያዋን ወደ አእላፋት መላእክት ወደ ተጻፉት በሰማያትም ወደ ተጻፉ ወደ በኵራት ማኅበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር፣ ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ። ክብር ሁሉ ለእግዚአብሔር ይሁን። ሴንትራል መልእክቱ ይሄ ነው። ይህ ሁሉ ሆኖ ከክርስቶስ ኢየሱስ የተነሳ ነው። በአዲሱ ኪዳን ይህ ሆነ። በአዲሱ ኪዳን መዳን ሆነልን፣ ማምለጥ ሆነልን። በአዲሱ ኪዳን ፍርሃት ሳይሆን ተስፋ፣ ሕግ ሳይሆን ጸጋ። ክብር ሁሉ ለእግዚአብሔር ይሁን። መሸማቀቅ ሳይሆን ነገር ግን በክርስቶስ ኢየሱስ መጓደድ ሆነልን። ኢየሱስ ክርስቶስ በፊት ከተነሱት ሊቀ ካህናት ሁሉ ይበልጣል። ኢየሱስ ክርስቶስ ከመላእክት ይበልጣል። ኢየሱስ ክርስቶስ ከሙሴ ይበልጣል። በክርስቶስ ኢየሱስ የመጣው ተስፋ ልዩ ተስፋ ነው። አዲስ ኪዳን፣ ከእንግዲህ ወዲህ ከሕዝብ ጋር አዲስ ኪዳን እገባለሁ። ይህ አዲስ ኪዳን በጌታችን በኢየሱስ ክርስቶስ ወደ እኛ መጣ። የሚያቅፈን፣ የሚረዳን፣ የሚደግፈን፣ የሚያስመልጠን፣ የሚጠብቀን ክብር ሁሉ ለእግዚአብሔር ይሁን። ስለ እኛ ደሙን አፈሰሰ። ስለ እናንተ የሚፈሰው አዲስ ኪዳን ደሜ ይህ ነው አለ። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ወደ እንደዚህ አይነቱ ህይወት ደርሰናል ነው የሚለው። በተለይም ስለ አቤል ደም ሲናገር ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። የአቤል ደም ስለ ፍርድ ይናገራል። ያለ ፍርድ ወንድሜ ገደለኝ፣ ያለ ጥፋቴ ወንድሜ ገደለኝ፣ ምንም ሳላረገው ገደለኝ፣ ፍረድልኝ ወደ እግዚአብሔር ይጮህ ነበር። የጌታችን ኢየሱስ ክርስቶስ ደም ግን ስለእኛ ፈሷል። ስለ ጽድቅ ይጮሃል፣ ስለእኛ ይናገራል። ደሜን አፍስሸለታለሁ ክብር ሁሉ ለእግዚአብሔር ይሁን። በደሙ መንጻትን አግኝተናል። በደሙ መታጠብን አግኝተናል። በደሙ የኃጢአትን ስርኤት አግኝተናል። በደሙ ተጠብቀናል። ክብር ሁሉ ለእግዚአብሔር ይሁን። ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ለሚናገረው እምቢ እንዳትሉ ተጠንቀቁ። ከሲና ተራራ የመጣው ድምፅ እንደዛ ካንቀጠቀጣቸው፣ እነዚያ በምድር ላስረዳቸው እምቢባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? ከሰማይ እግዚአብሔር ተናገረ፣ በክርስቶስ ኢየሱስ ተናገረን። በዚህ ዘመን መጨረሻ እንዲህ አይነቱን ታላቅ መዳን ቸል ብንለው እንዴት እናመልጣለን ብሎ የዕብራውያን ጸሐፊ በመጀመሪያዎቹ የዕብራውያን መጽሐፍ ላይ ምዕራፍ ሁለት ላይ ተናግረው እንደነበረ፣ አሁንም ከሰማይ ከመጣው ፈቀቅ የምንል እኛ እንዴት እናመልጣለን አለ። በዚያም ጊዜ ድምፁ ምድርን አናወጠ፣ ሲና ተራራ በተገለጠ ጊዜ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ ተስፋ ሰጥቷል። በበለጠ ማግኒቱድ በበለጠ ኃይል እግዚአብሔር እንደተገለጠ ነው። በስፍራ ላይ የምንመለከተው ሰማይና ምድርን የሞላ እግዚአብሔር ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡት ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጥን መንግስት ስለምንቀበል የእግዚአብሔር መንግስት አትናወጥም። እነ ሙሴ የሚናወጠውን መንግስት እነ አቤል፣ ሌሎችም ደግሞ የእግዚአብሔር ሰዎች፣ ታላላቅ የእምነት ሰዎች፣ የእምነት አርበኞች እነ አብርሃም፣ እነ ሳራ፣ እነ ባርቅ፣ እነ ዮፍታሄ በምዕራፍ 11 ላይ የተገለጡት እንደገናም ደግሞ ብዙዎች እንዳሉ በመጠቆም ያለፋቸው ስለ ዮፍታይ ስለ ባርቅ፣ ሌሎችም እንዳልተርክላችሁ ጊዜ ያጥርብኛል ብሎ ያለፋቸው ቅዱሳን ሁሉ የሚናወጠውን መንግስት፣ ጊዜያዊውን መንግስት፣ ጊዜያዊውን ዓለም ንቀው የማይናወጠውን የእግዚአብሔርን መንገድ የማይናወጠውን የእግዚአብሔርን መንግስት ሽተው በምድር ህይወታቸው እንደ እግዚአብሔር ቃልና እንደ እግዚአብሔር ሀሳብ ተመላለሱ። ስለዚህ ወገኖቼ ይህ ጊዜያዊ የሆነውን ዓለም ጊዜያዊ የሆነውን ሁኔታ አልፈን ወደማይናወጠው ወደ ዘላለማዊው መንግስት እንደምንሄድ አውቀን በምድር ያለውን ሳይሆን በላይ ያለውን እያሰብን እንደ እግዚአብሔር ቃልና እንደ እግዚአብሔር ሀሳብ እንድንመላለስ ይህ ክፍል ያሳስበናል። የኛ ጋራንቲያችን የኛ የህይወታችን አዳኝ ጌታችን ኢየሱስ ክርስቶስ ነው። በእርሱ የተማመነ አያፍርም። በእርሱ የተማመነ ለዘላለም ከእርሱ ጋር ይኖራል። ወደ እኔ የመጡትን ሁሉ ወደ ውጭ አላወጣቸውም እንዳለ ጌታችን ኢየሱስ ክርስቶስ ይጠብቀናል። ይህ ቃልን ሰምተው የሚያደርገው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ወገኖቼ፣ በእግዚአብሔር ቃል ላይ ተመስርተን በእግዚአብሔር ቃል ላይ ከኖርን፣ ዝናብም መጣ፣ ጎርፍም ጎረፈ፣ አውሎ ንፋስም ነፈሰ፣ በአለቱ ላይ ስለተመሰረትን አንናወጡ የሚናወጡት የተፈጠሩት እንደሚሆኑ ይለወጡ ዘንድ ያሳያል። ስለዚህ የማይናወጠውን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋን ያዝ። ወገኖች ሬቨረንስ፣ በእግዚአብሔር ቤት ስንመላለስ እግዚአብሔርን ማክበር፣ እግዚአብሔርን መፍራት፣ ዋናዎቻችንን መታዘዝ፣ እንደ እግዚአብሔር ቃልና እንደ እግዚአብሔር ሀሳብ በፍቅርና በትህትና መመላለስ እግዚአብሔር መንግስት ሁሉም በየፊ ነው። እግዚአብሔር በሰጠው ጸጋ ያለውን ነገር የሚያካፍልበት መንግስት ስለሆነ ስራው ደግሞ የጋራ የቲም ወርክ እንደሆነ አውቀን ጸጋ በመቀባበል አስተማሪውን ነቢዩን ሳይንቀው፣ ነቢዩ ሐዋርያውን ሳይንቅ የጸጋ ስጦታ እግዚአብሔር ለቤተ ክርስቲያን እየሰጠውን ያደለውን በሰዎች ውስጥ ያለውን ጸጋ እየተመለከትን እርስ በርስ ተያይዘን እንደ እግዚአብሔር ቃል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ ይዘን ልንመላለስ ይገባናል። እንደ እግዚአብሔር ቃል በሲና ተራራ ለመጣው መልእክት ያልታዘዙት ጠፉ። አሁን ግን እግዚአብሔር ከሰማያት ተናገረ። ድራማቲክ በሆነ ሁኔታ በመገለጥ ተራራ ላይ በእርሱ ደስ የሚለኝ የምወደው ልጅ ይህ ነውና እርሱን ስሙት አለ። እንደገናም ጌታችን ኢየሱስ ክርስቶስ በተጠመቀበት ስፍራ በዮሐንስ ሲጠመቅ በእርሱ ደስ የሚለኝ የምወደው ልጅ ይህ ነውና እርሱን ስሙት አለ። እግዚአብሔር አምላካችን በአዲስ ኪዳንም ተናገረ፣ በልጁ በክርስቶስ ኢየሱስ በኩል ተናገረ። ስለዚህ ወገኖቼ እነዛ ሰምተው እንዳልታዘዙት እኛ ደግሞ ሰምተን ልንታዘዘው ይገባናል እና እንደ ጠፉ እኛም ደግሞ እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ ልንመላለስ ይገባናል በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ልጅን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ክብር ሁሉ ለእግዚአብሔር ይሁን። ሐዋርያው በዚህ ስፍራ ላይ ቁጥር 29 ላይ አምላካችን በእውነት የሚያጠፋ እሳት ነውና ይላል። እግዚአብሔር ፈራጅ አምላክ ነው፣ ይፈርዳል፣ በጽድቅና በእውነት ይፈርዳል። በተለይም ደግሞ በጌታችን በኢየሱስ ክርስቶስ ማመን፣ በጌታችን በኢየሱስ ክርስቶስ መሰወር፣ በጌታችን በኢየሱስ ክርስቶስ ህይወት ውስጥ መመላለስ በጌታችን በኢየሱስ ክርስቶስ ደም መታጠብ በክርስቶስ ኢየሱስ ባለ ህይወት ውስጥ መመላለስ በእምነት መመላለስ እግዚአብሔር ከኛ የሚጠብቀው ነገር ነው። በእርሱ የሚያምን ሁሉ የዘላለም ህይወት ይኖረዋል ብሏል። እንደገናም ደግሞ ከሰማይ ሁሉ ከስሞች ሁሉ በላይ ከስሞች ሁሉ በላይ የሆነ ስምን እንደሰጠን ይናገራል ጌታችን ኢየሱስ ክርስቶስ። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ አብራውያን ጸሐፊ እያነጻጸረ እስካሁን ድረስ የሚናገረው ኢየሱስ ከሁሉ እንደሚበልጥ ነው። በርሱ እውነተኛ ሰላም አለ። በእርሱ እውነተኛ የማይናወጥ መንግስት አለ፣ የማይናወጥ ህይወት አለ። ክብር ሁሉ ለእግዚአብሔር ይሁን። እንግዲህ ምዕራፍ 12ን በእንደዚህ አይነት ሁኔታ ጠቅለል ባለ መልኩ ተመልክተናል። ክብር ሁሉ ለእግዚአብሔር ይሁን። ጌታ በነገሩ ሁሉ ይባርካችሁ። በተለይ ቁጥር 28 በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ። ትኩረታችን በእግዚአብሔር ላይ፣ ትኩረታችን በእውነት ላይ፣ ትኩረታችን በቃሉ ላይ፣ ትኩረታችን በእግዚአብሔር ትእዛዝ ላይ መሆን አለበት። አይኖቻችንም ሁል ጊዜ በርሱ ላይ እሱን እያየን እንሩጥ ነው ያለው። ዛሬ እንታይ እንታይ የሚሉ ብዙ ስላሉ እንጠንቀቅ። ክብር ሁሉ ለእግዚአብሔር ይሁን። ጌታ በነገር ሁሉ ይባርካችሁ። አሜን።